አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ዛሬ ሙሰቃ እንሰራለን። ብዙ ጊዜ ይሄ የመስሪ ምግብ ነው። ሽንኩርትና ነጭ ሽንኩርት አቆላልቻለሁ፣ ግን ቪዲዮ ላይ አላስገባሁትም ያው ይታያችኋል ብዬ ስላሰብኩ ከዛ ለህመ ፍሩም ተጠቅሚ ያለው ግማሽ ኪሎ የተፈጭ ስጋ ተጠቅሚ ያለው ከዛ በደንብ አቆላልጬ ስጨርስ ነጭ ሽንኩርቱና ሽንኩርቱን ከዛ ስጋውን ጨምሬ አሁን ስጋው እዚህ ጋር ደርሷል ማለት ነው። አመስ እያደረኩት ነው። በደንብ ከታመሰልን በኋላ ደግሞ የምንጨምረው ቅመማ ቅመሞች እንጨምራለን። ቅመሞቹ የምንጨምራቸው ቅመሞች ኢንሻላህ አስከብቻቸዋለሁ። ጥቁር ፍልፍል፣ አስወድ፣ ኩርኩም፣ ባህር መሸከል እነዚህን ነው የምናስገባው። ባህር አሰባ የሚሉት አረቦች። እነዚህን ቅመሞች እናስገባለን ማለት ነው። ከዛ እነዚህን ካስገባን በኋላ ከደን አድርገን እንዲበስል ማድረግ አለብን። መጨረሻ ላይ ደግሞ ቲማቲም ማጁን ምንድን ነው የሚሉት ቶሜቶ ፔስት የሚባለው የተፈጨ የካርቶኑ ቲማቲም ማለት ነው። እሱን እንጨምርበታለን ወደ ሁለት ማንካ ገደማ የሚሆን ማለት ነው። ከዛ በደንብ መቁላላት አለብን። ልክ እንደዚህ በደንብ ከተቁላላ በኋላ ነው ማለት ነው የምንጨምረው፣ እንሻላ እና ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። አመሰግናለሁ ወዳችሁና ፍቅዳችሁን እየተከታተላችሁ ስለሆነ አመሰግናለሁ። ጀዛኩም ላሁ ኸይረን እና ውድ ቤተሰቦች በደንብ መቆላላት አለበት። ይህን ስንሰራ ብዙ ጊዜ ይሄ የመስሪ የባህል ምግብ ነው። ሙሰቃ ማለት የመስሪዎች የባህል ምግባቸው ነው። ግን አረቦችም ያው ይወዱታል ማለት ነው። እና በደንብ እንደዚህ ስጋው ጥብስ ቁልፍ ልት ማለት አለበት ማለት ነው። እና ውድ ቤተሰቦች በበጎ ፈቃደኝነት ሰብስክራይብ ስለምታደርጉኝ ስለምታበረታቱኝ አበረታታች ኮመንት ስለምትጽፉልኝ ካልባርጋ አመሰግናለሁ። እንዲሁም ገና አዲስ ለማጅ ሆናችሁ አረብ ሀገር ምግብ ለመስራት አዲስ ለማጅ ሆናችሁቶች ያን ያህል ይችላለሁ ብየባለል፣ አንዳንድ ምግቦች እዚህ ይላቃለሁ፣ ለጀማሪዎች የሚሆን ማለት ነው። እነሱን ገብታችሁ በፔጅ መከታተል ትችላላችሁ። እዚህ ጋር ማጥማጁን ጨመርኩኝ፣ የተፈጨ ቲማቲም ማለት ነው፣ የካርቶን ውሽጉ ቲማቲም እሱን ጨመርኩኝ። ከዛ አሁንም በደንብ መቁላላት አለበት። ልክ እንደዚህ አይነት ከለር እስኪይዝ ድረስ ማለት ነው። በደንብ ምስ አድርጉት። በደንብ አቁላሉት። እንደገና በዚያና በወጣት እንጠብሳለን። በክብ ነው የምንቆርጠው ማለት ነው፣ ከፈለጋችሁ በክብ ከፈለጋችሁ እኔ በቆረጥኩት አይነት። እነዚህ የተጠቀምኳቸው ቅመሞች ናቸው። ይሄ ዳርሲን ነው። ይሄ ደግሞ ፍልፍል አስወድ ነው። ይሄ ደግሞ ባህር መሸከል ነው። ይሄ እርድ ነው። ይሄ ባህር አሰባ የሚባለው ነው የአረቦች እነዚህን ተጠቅሜያለሁ ማለት ነው። ስሰራ ሙ ጨው እንዳትረሱ፣ ጨው አላስገባሁም፣ ጨው እንዳትረሱ። ጨው ጨምሮ ከዛ ይሄ እየበሰለልኝ በጎን እንድንች እየጠበስኩ ነበር። እንደዚህ መቸበስ አለብን፣ ድንቹን ማለት ነው። ስብስ እንዲሆን ይፈልጋሉ፣ ግድ ነው። ሙሰቃ የሚባለው ምግብ በጣም ደስ የሚል ምግብ ነው፣ ግን ትንሽ ዘይት ይበዛበታል ማለት ነው። ያው እንግዲህ የምግቡ ሂደቱ እንደዛ ስለሆነ ምንም ማድረግ አይቻልም። እዚህ ጋር በዲያ እንቆራርጫ አለሁ እኔ በቁመት ነው። እናንተ በክብ መቁረጥ ትችላላችሁ። በቁመት ይቻላል፣ በክብ ይቻላል። ከዛ ጨው ነሰነስኩበትና ውሀውን ተምትሜ አነሰዋለሁ ማለት ነው በሶፍት እዚህ ስጠብስ ዘይቱ እንዳይረጭ ማለት ነው አሁን ጠብሸ ጨረስኩ በዚህ መልኩ ድንችንም በጥንጃ ምንም ጠበስኩት ማለት ነው በዲያኑ እና ድንችን ከዛ እዚህ ጋር ሳልሳ ሰርቻለሁ ሳልሳ የተጠቀምኩት ጦማት ማጁን ጦማት ኖርማል ጦማት ሁለት ፍሬሽ ማለት ነው እሱም በከላት ፈጥቼ ጦማት ማጁን ሁለት ማንካ አድርጌ አንድ ማጂ ጨምሬ በቃ ሌላ ምንም አልጨመርኩም አፈላሁት ማለት ነው ሳልሳውን ከዛ ያው ስጋ በረድ አለ ትንሽ ይሄኛውን እስከምጠባብስ በረድ ብሎ ነበር። ከዛ ባይረክስ አዘጋጀሁ ማለት ነው። አሁን ሳልሳችን ተዘጋጅቷል፣ ስጋችን ተዘጋጅቷል፣ አትክልቱንም ጠብሰን ጨርሰናል ማለት ነው። የሚያስፈልጉት እነዚህ ናቸው። ቲማቲም የሚወድ ሰው አለ። እኔ እነዚህ ሰዎቹ ስለማይወዱ ቲማቲም አላደረግኩም፣ ምክንያቱም አይወዱም እነሱ አላደረግኩም የተፈጨ ቲማቲም ነው እንጂ ለሳልሳ የተጠቀምኩ። ከላይ ላይ ማድረግ ይቻላል፣ ልክ እኔ ቃሪያ አሁን እንደማደርገው ቲማቲም መጨመርም ይቻላል ማለት ነው። እኔ ግን አልተጠቀምኩም ቲማቲም። ብዙ ቲማቲም የሚፈልግ ሰው የሚወዱ ሰዎች፣ ልክ እንደዚህ እንደ ድንቹ ሳይጠበስ ጎረድ ጎረድ ተደርጎ በክብ ማድረግ ይቻላል እዚህ ላይ። እኔ ግን አልተጠቀምኩም ሰዎች ስለማይፈልጉ ማለት ነው። ይሄ ስጋው ነው። ስጋው ይሄ ተስተካከለ አለቀ። ያኛውን ደግሞ እስከማስተካከል ድረስ ቫይረክሱ ላይ ለማድረግ ማለት ነው። ታውቃላችሁ በአንድ ካሜራ በአንድ እጅ እንትን ሲሆን ይከብዳል እና ስጋው ፊት ለፊት አስቀመቁት ማለት ነው፣ እንትኑን እስከምደራደር ድረስ አትክልቱን ማለት ነው። እናንተ ግን ማድረግ ያለባችሁ ግማሽ አትክልት ከታች፣ ግማሽ አትክልት ከመጨረሻ ላይ ተጠቀሙ። እኔ የተጠቀምኩት እንዴት ነው? መጀመሪያ ከታች አትክልቱን አድርጌ ከላይ ስጋውን አደረግኩና በሌላ ቫይረክስ ግልብጥ አደረግኩት እንዲስተካከልልኝ ማለት ነው። ከዛ ከታች ስጋው ከላይ አትክልት ሆነልኝ ማለት ነው። እናንተ ግን ስትጠቀሙ ግማሹን ከታች ታረጉትና ስጋውን ታረጋላችሁ። ከላይ ላይ ደግሞ በአትክልቱ ትሸፍኑታላችሁ ማለት ነው። ከዛ ሳልሳውን ታረጋላችሁ። ግን እንደዛ አይደለም። እኔ የተጠቀምኩት እንደዚህ ነው ማለት ነው። ደረደርኩ ከታች ከዛ ስጋውን ነው ያደረኩ፣ ግን በኋላ ስገለብጠው በሌላኛው አትክልቱ ከላይ ስጋው ከታች ሆነልኝ ማለት ነው። እንደዛ እንዲሆን አድርጌ ነው የሰራሁት። እዚህ ጋር እንግዲህ ምንም ማድረግ አይቻልም። ካሜራ አስቸገረም፣ ማስገደፍም አልቻልኩም ነበር በሰዓቱ ስጋውን ለመገልበጥ። ግደታ ሁለት እጅ ያስፈልጋልና ምንም ማድረግ አይቻልም። ከዛ እንደዚህ አድርጌ የተዘጋጀውን ለህም አደረግኩኝ ማለት ነው። የተፈጨ ስጋውን ያቁላላ ነውን በጣም ቅርብ የሆነበት ምክንያቱ ያው እንደነገርኳቸው የካሜራ ችግር አለ። ለዛ ነው በቅርብ ስላስቀመጥኩት ነው ማለት ነው። ልክ እንደዚህ ካደረጋችሁ በኋላ እናንተ ግን ግማሽ አትክልት ከታች ግማሽ አትክልት ከላይ ተጠቀሙ ማለት ነው እንደዛ ነው መሆን ያለበትም እንዲመቻችሁ እኔ ግን ከሌላ ሳህን በኋላ ከሌላ ሳህን ገለበጥኩት ማለት ነው ተስተካክ እንዲስተካከልልኝ ቅርጹ ፈልጌ ማለት ነው ያው ስገለብጠው እንደዚህ ነው የሆነው ይሄ አትክልቱ ከላይ በኩል መጣልኝ ማለት ነው እና ከዛ አሁን እየሰራ ነው ሶስ እናደርግበታለን ማለት ነው ከላዩ ላይ እንደ መጠኑ በጣም መሙላት የለበትም በሶስ ግማሽ ድረስ መሆን አለበት እንጂ መሙላት የለበትም እኔ የማቀርበው ከነጭ ሩዝ ጋ ነው እነሱ የሚበሉት ከኩብዝ ጋ ነው ከቂጣ ጋር ከቂጣም ታቀርባላችሁ ነጭ ሩዝም ታቀርባላችሁ እኔ ጋ እንደዛ ነው ምክንያቱም ከፈለጉ በነጭ ሩዝ ከፈለጉ በቂጣ ስለሆነ የሚወስዱት ማለት ነው የዚህን ያህል ነው ሶስ ያደረኩበት ማለት ነው ወደታች ይወርዳል ሙልት አይልም ሶሱ ማለት ነው። መካከለኛ ነው መሆን ያለበት ወፈር እንድል በቂጣ ስለሚፈልጉት ወፈር ማለት አለበት ብለው ነው የሚያስቡት እነሱ እና አሁን ይሄም በፍረን አስገባዋለሁ ከታች በደንብ እንዲበስል ጥቁር ነገር ከታች በደንብ እንዲበስል አደርገውና ያው ከበሰለ ከታች ከፈላ በኋላ ከላይ እንዲቀላ አደረግኩት ማለት ነው። ያው ከላይ ማለት ነው። እናንተ ከዚህ የበለጠ ማቅላ ከፈለጋችሁ ትችላላችሁ። እኔ ግን ላዩምታችሁም ይሄን ይመስላል ማለት ነው። ሰላም